እርግጠኛ ነኝ በጣም እንደ ወደ እርግጠኛ ነኝ እርግጠኛ ስትሉ በፈለጋችሁት ሰዓት ረጅም ጊዜ ሳይወስድባችሁ የምትጨርሱት ስራ ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናቸው ወይን? እግዚአብሔር ይመስገን፣ በጣም ደህና ነኝ። ዛሬ የዝችህን ቁልፍ መያዣ እንዴት አድርገን እንደምንሰራ አሳያችኋለን። እቺ አበባ አሁን ላይ በጣም ፋሽነች። ብዙ ቦታ እናያታለን፣ ካርዲጋን ላይ፣ ልብስ ላይ ተለጥፋ ምናምንና ለቁልፍ መያዣነት እንዴት እንደምንሰራት አሳያችኋለሁ። ለቁልፍ መያዣነት ደግሞ የማትፈልጓት ከሆነ ብቻዋን እጅኛን አበባ ብቻ ሰርታችሁ ካርዲጋን ስትሰሩ እላዩ ላይ እየሰፋችሁት መጠቀም ትችላላችሁ። ወደ አሰራሩ እንሄድ። የቁልፍ መያዣዋን እንዴት እንደምንሰራ አሳያችኋለሁኝ። ከዛ በፊት ግን ለቻናላችን አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ከወደዳችሁት ቤተሰብ መሆን ትችላላችሁ። አብራችሁን ለቆያችሁ ደግሞ ከልብ ነው የምናመሰግነው። አሁን ወደ አሰራሩ እንሄድ። መልካም ቆይታ። ወደ አሰራሩ ከመሄዳችን በፊት የሰራዋቸውን ላሳያችሁ። እነዚህ መሰፋትና ቁልፍ ማንጠልጠያ ብቻ ነው የቀራቸው። እንደምታዩት ሁለት ሁለት አድርጌ እንደዚህ ሰርቻቸዋለሁኝ። እንደ ነገርኳችሁ መጀመሪያ ሁለት አይነት ከለር ብቻ አይነት ክር ያስፈልገናል። አሁን ወደ አሰራሩ እንሄድ። የሚያስፈልገን ኪሮሽ መርፌ፣ መቀስ መቀስና እንደዚህ የቁልፍ ማንጠልጠያ ብረት ያስፈልገናል። ይህንን ስራ ለመስራት የምናደርገው መሀለኛዋን መጀመሪያ እንሰራለን። በዚህኛው ከለር አሳያችኋለሁኝ። መጀመሪያ የምናደርገው እንደዚህ አድርገን ሸምቀቆ እንሰራለን። ከዛ እንደዚህች ይችኛዋን ክብ የምንሰራበት ቦታ ላይ ዙሪያውን አብረን ይዘን ለመሄድ እንደዚህ አድርገን እንይዛታለን። ከዛ ኪሮሻችንን በመሃል እንደዚህ እናሳልፍና ሶስት ሰንሰለት እንሰራለን። የመጀመሪያ ከዛ አስራ አምስት ድርብ ክሮሼት በሙሉ ክቦች ውስጥ እንሰራለን። 15 አጠቃላይ 16 ድርብ ክሮሼት ይሆንልናል። ሶስተኛ ነው ይሄ። ስምንት ላይ ደርሻለውኝ። የቀረውን ከእናንተ ጋር አብሬ ልስራ። ዘጠኝ አስር አስራ አንድ አስራ ሁለት አስራ ሶስት አስራ አራት አስራ አምስት አስራ ስድስት እቺ አስራ ስድስተኛ የመጨረሻዋ ነች። የመጀመሪያ ከዚህ ጋር ሶስት ስለሰራን ከአስራ አምስቱ ጋር አስራ ስድስት ነው የሚሆንልን። ከዛ ይሄችኛዋን ክባን ስንሰራ ይዘናት የመጣናትን ክር እንደዚህ ጎትተን ጥብቅ እናደርጋታለን። እንደዚህ ስንጎትታት እቺ ክባ ድፍን ትንልናለች። ከዛ እችን ወስደን የመጀመሪያ ሶስት ሰንሰለት የሰራንባት አለች አይደል? አንድ ሁለት ሶስት እሷ ጋር እንደዚህ ኪሮሻችንን እናሳልፍና በጥልፍ ክራችንን እንደዚህ ስበን ካመጣን በኋላ አንድ ሰንሰል አድርገን ስራችንን እችኛዋን እዚህ ጋር እንቆርጣታለን። እንደዚህ እቺ ሌላ ትሰራባታለች ማለት ነው። ትንሽዬ ብትሆንም ጥቅም አላት። ከዛ እችኛዋን ጥብቅ እናደርግና በጀርባ በኩል እንደዚህ አድርገን እናሳልፋታለን። ወደ ውስጥ ስለሚሆን ችግር የለውም። አንድ እንደዚህ አድርጋችሁ እዚችኛዋ ጋ መጀመሪያ ላይ የተረፈችን ክር አለበረች ከእሷ ጋ ሁለቱን አንድ ላይ እንደዚህ ታገናኙትና ትቆርጡታላችሁ። ከቋጠራችሁት በኋላ እንደዚህ ግባን እንትን እንዳትሏት ጥብቅ እንዳታደርጉ እዚህ ጋ እንትን እንዳይል በአንድ በኩል ያልሆነ ክብ እንዳይሰጣችሁ ጠንቀቅ ብላችሁ እንደተቻላችሁ ትቋጥሩትና እዚህ ጋር ቋጠሮውን ባትደብቁትም ችግር የለውም። ወደ ውስጥ አድርገን ስለምንሰፋው ችግር የለም። ከዚህ በፊት የነዚህን የሚተርፉ ክሮችን ነግሬያችኋለሁ። አጠራቅማቸው ከዛ ለሆነ ነገር ስታፍ ስታደርጉ አሻንጉሊት ምናምን ስትሰሩ ታደርጋላችሁ። እችን እንደዚህ ክቧን ከሰራን በኋላ ሁለተኛ ከለር ክራችንን እናመጣና እንደዚች ትንሽዬ ሸምቀቆ እናደርጋለን። እንደዚች ማለት ነው። ከዛ አንድኛዋ ሹሩባ ላይ ማለት ነው፣ የፈለጋችሁት ጋር እኔ እዚች የጀመርኩባት ቦታ ላይ አደርጋለሁኝ። እንደዚህ እች እየጠለፍናትን በዚች በኩል እንደዚች እናሳልፋታለን። ከዛችኛዋ ክር ጠበቃ አድርገን እንይዝና እዚቹ ቦታ ላይ ሶስት ሰንሰለት እንሰራለን። ይሄ እንደ አንድ ድርብ ክሮሼት ነው የምንቆጥረው። እዚቹ ቦታ ላይ ሌላ አራት ድርብ ክሮሼት እንሰራለን። አንድ፣ ሁለት፣ ሶስት፣ አራት ከመጀመሪያ ሶስት ሰንሰለት ከሰራ ነው ጋር አምስት ድርብ ክሮሼት ነው የሚሆንልን፣ እንደዚህ ይመጣልናል። ከዛ እዚች የመጀመሪያ የሰራናት ሶስት ሰንሰለት አለች አይደለ? ሶስተኛዋ ሰንሰል ጋር አንድ ሁለት ሶስተኛዋ ጋር እንደዚህ እንሄድና አንድ ሁለት ሶስት፣ ያኔ እዚች ጋር ነች። እቺኛዋን እንደዚህ የተውናትን በጥልፍ ወደዚች ጋር እንደዚህ እናመጣታለን። እንደዚች አይነት የአበባ ቅርጽ ትሰጠናለች። ከዛ እዝቹ ጋር አንድ ሁለት ሰንሰለት እናደርግና እነዚህን እዚች ጋር ያሉትን የሆነች የፈነዳች አበባ እንድትመስልልን ማለት ነው። አንድ ሁለት ሌላ ሶስተኛ ሰንሰለት እንደዚህ እናደርግና እዝቹ ቀዳዳ ውስጥ እንደዚህ እያሳለፍን በጥልፍ ይሄ አንደኛው ነው። አንድ ሁለት ሶስት መልሰን እዛችሁ ቦታ ላይ ድጋሚ ሁለተኛ እንደዚህ በጥልፍ እናገናኛለን። ሌላ የመጨረሻ ሶስተኛ አንድ ሁለት ሶስት ሰንሰለት እንሰራና እዝቹ ጋር መልሰን እንደዚህ በጥልፍ እናገናኛታለን። ይቅርታችኛ የዛችኛዋ ክር ነች። አያችሁት እንዲ እንደዚህ ጫጥቼ ላሳያችሁ እንደዚች የሆነ የፈነዳች አበባ ነገር ቅርጽ ይሰጠናል። ከዛ ዝቹ ጋር አንድ እንደዚህ ሰንሰለት ጠበቅ አድርገን እንሰራና እዚህ ሹሩባ የሚመስሉ አሉ አይደለ? ክብ የሰራንባቸው አንዷን እንዘልና ሁለተኛዋ ጋ ሄደን አምስት ድርብ ክሮሼት አንዷ ሰንሰለት ላይ እዚች ሰንሰለት የምትመስለዋ ሹሩባዋ ላይ አንዷ ቦታ ላይ አምስት ጊዜ ድርብ ክሮሼት እንሰራለን። ሁለት ሶስት አራት አምስት። ከዛ በተመሳሳይ ልክ እዝችኛ ዋጋ እንዳደረግ ነው። እዝች የመጀመሪያ አንድ ድር ክሮሼት የጀመርንባታለች አይደለ? እዝችኛ ዋጋ እንደዚህ እናደርግና እችኛዋን አሳልፈን ወደዚህ ጋር እናመጣታለን። ይቅርታ፣ እንደዚህ አሳልፈን እዝች ጋ ካመጣን በኋላ ሶስት ሰንሰለት አንዷ ቦታ ጋር ሁለት ሶስት ሰንሰለት እዛችሁ ላይ ሄደን በጥልፍ እንደዚህ እናገናኛለን። አሁንም መልሰን አንድ ሁለት ሶስት እዛችሁ ላይ ሄደን ሌላ በጥልፍ እንደዚህ። ከዛ የመጨረሻ ሶስተኛ አንድ ሁለት ሶስት ሰንሰለት እዚቹ ላይ መልሰን እንደዚህ በጥልፍ እናገናኛለን። ከዛ አንድ ሰንሰለት እንደዚህ አድርገን አሁንም በተመሳሳይ እዚህ ጋር ይሄ ሹሩባ የሚመስለዋን የመጀመሪያዋን ዘለን ይሄኛውን ከሰራንበት ቀጥሎ ያለው ሁለተኛው ጋር እንሄድና አምስት ድርብ ክሮሼት እንሰራለን። እንደዚህ አንድ ሁለት ሶስት አራት አምስት ልክ እነዚህኞቹን እንደሰራ ነው። ይሄኛውንን ከዝች ጋር እንደዚህ አድርገን ይሄንን ጠልፈን ወደዚህ ጋር እናመጣና ሶስት ሰንሰለት አድርገን እዝች ጋር ክፍተት እንደዚህ ቦታ ይሰጠናል። በኪሮሽታችን ገባ አድርገን እንደዚህ መጥለፍ ማለት ነው። ከዛ አንድ ሁለት ሶስት እንደዚች ቀዳዳው ትታያቸዋለች። በእሷ ጋር እንደዚህ እናሳልፋለን። እሱ ጋር በጥልፍ እናገናኛለን። ከዛ አንድ ሁለት ሶስት ሰንሰለት መልሰን እዚህ ጋር በጥልፍ እንደዚህ ካወጣን በኋላ አንድ ሰንሰል አድርገን እነዚህ አሁን ሶስት ሰርተናል። አምስት ተጨማሪ ይቀሩናል። አንዳንድ እየዘለልን ስንሄድ ስምንት ይሆንልናል። ልክ እዚች ጋር ስንደርስ በድጋሚ እንገናኛለን። ዙሩን ስንጨርስ እንደዚህ ነው የሚሆንልን። የመጨረሻዋን አንድ ሰንሰል እዚህ ጋር ከሰራን በኋላ የምናደርገው እዝች እነዚህን የሰራናቸው ከላይ ድርቦች አሉ አይደለ? ከኋለኛዋ በኩል እዝች ጋር እንሄድና እንደዚህ በጥልፍ አገናኝተን አንድ ሰንሰለት ከሰራን በኋላ ግራችንን ትንሽ እንደዚህ ረዘም አድርገን እንቆርጣለን፣ ስራችንን ማለት ነው። ከዛ ይህንን ጨረስን። አንድኛዋን አበባችንን ማለት ነው። አታምርም? እንደዚህ ራሱ በጣም ነው የምታምረው ልብስ ላይ፣ አሁን ካርዲጋል ላይ ካያችሁ እንደዚህ አይነት አበባዎች ይለጠፋሉ። ለዛ መጠቀም ትችላላችሁ፣ ለቁልፍ መያዣነት ብቻ ሳይሆን ማለት ነው። ከዛ እችን በጀርባ በኩል እንደዚህ አሳልፈን ወደ ውስጥ ክራችንን እንደብቅና በተመሳሳይ ሌላ ልክ ይሄኛውን እንደሰራ ነው ተጨማሪው ሁለተኛ እንሰራለን ለስራችን ለቁልፍ መያዣ ማለት ነው። እነዚህን እኔ ቆርጣቸዋለሁኝ። ከፈለጋችሁ ግን ውስጡ ማስቀረት ትችላላችሁ። እንደዚህ ሌላ አንድ ሁለተኛ ትሰሩና እኔ የሰራሁት እዚህ ጋር ስላለ ተመሳሳይ እንዴት እንደምንሰፋው አሳያችኋለሁኝ። ስንሰፋቸው እነዚህ የጀርባዎች አሉ አይደለ፣ እነሱን እንደዚህ አድርገን ነው የምንሰፋው እያንዳንዳቸው ስምንቶቹ አበባ እንደዚህ እኩል ይመጡላችኋል። በደንብ ተጠንቀቃችሁ ከሰራችሁ ላላ ጠበቅ ካላረጋችሁ ሁለቱም አበባዎች እኩል ነው የሚመጡላችሁ። እንዴት እንደምንሰፋው አሳያችኋለሁ። በጣም ውብ አበባ ነች። ስንሰፋ በላይኛው በጨረስነው አይነት ከለር ክር መሆን አለበት። የመሀለኛውን እዚጋር ካረግ ነው ስራችንን ስለሚያበላሽብን። ተመሳሳይ ከላይ ባለው አይነት ክር አድርገን እንሰራለን። ስንሰፋ የምናደርገው በመጀመሪያ እዝች እነዚህ ከላይ ያሉት አሉ አደለ፣ በሶስት ሰንሰለት የሰራ ናቸው። አበባ ካሊዛ ደግሞ እዝችኛዋ ጋር እንደዚህ መርፌያችሁን አስገብታችሁ ተመሳሳይ በጀርባ በኩል እዝኛው ጋር እንደዚህ እናሳልፋለን። የተወሰነች እዚህ ጋ ክር ለመተው ሞክሩ። በኋላ ላይ ዞረን ስንመጣ የምንቋጠረው ስለሆነ ከዛ እነዚህ ሶስት ሰንሰለት ባሉበት መሃል በዚህ ጋር አንድ ታሳልፉና ከዚህኛው ጋም ስታሳልፉ እዚህ ጋ ይመጣላችኋል እንደዚህ። ከዛ ሁለተኛዋንም እንደዚህ ተመሳሳይ ስለሆነ አንድ አይነት ቦታ ነው የሚሰጣችሁ። ክሩም አንድ አይነት ስለሆነ የተሰፋበት ቦታ ምንም አያስታውቅም። ወቀስ ይታያቸዋል አይደል? ምንም አያስታውቅም። ከዛ እንደዚህ እያደረግን ዙሩን ነው የምንሰፋው። እዚህ የመጨረሻው እዚህ አጋ ደርሻለሁኝ። ከዛ ልክ እዚህኛው አጋ ስትደርሱ አንድ ሰንሰለት ያለባት ቦታ አለች አይደለ? እሷን ዳይሬክት እዚህኛው አጋ ትሄዱና እንደዚህ በመርፌ ታሳልፉታላችሁ። ክራችሁን አንድ አይነት ክር ተጠቀሙ ያልኩት ስራው በተለያየ ክር ከሆነ የምንሰፋበት ውጥት ብሎ ስለሚታይ ማለት ነው። እንደዚህ ስታረጉት ይት ከፍለፊቱ ከኋላውን በኩል ያለው አንድ አይነት ነው የሚሰጣችሁ። እነዚህ አበባዎቹ እዚ ጋር ያሉት ተመሳሳይ ሆኖ ነው የሚቀመጡላችሁ። እንደዚህ እያደረግን ዙሩን እንሰፋና እዚች ጋር ስንደርስ መልሰን እንገናኛለን። ይሄ ዙሩን ጸርሼ እዚህ ጋር ደርሻለሁኝ። የመጨረሻ የምናደርገው ወደዚህኛው ጋር ማምጣት ያስፈልገኛል። በድጋሚ እዚህ ጋር ሰፍቻታለሁኝ። አንድ እዚህ ጋር ትቀረኛለች። እሷን እንደዚህ ካደረኩኝ በኋላ የመጀመሪያ እዚ ጋር ያስገባንበትና እየተው ነው ክር አለ አይደለ? ይሄኛውን እንቆርጥና ይህንን በተው ነው ክር ሁለቱን እንደዚህ በደብድብን አድርገን እንቋጥራታለን እንቋጠራታለን እዚች ጋ። ከዛ ይሄንን የተረፉትን ክሮች ኪሮች አንጽች ላሳያችሁ። አንድኛውን በዛ ጋር አንድኛውን በዚህ ጋ አድርገን ወደ ውስጥ መደበቅ እንችላለን። ቋጠሮ እንዳይታይብን ማለት ነው ይህኛውን አምስቱ እንዳለ በመሃል ላይ እንደዚህ አሳልፈው እና እችኛዋን ክር ወደ ውስጥ እንደዚህ አሳልፋት አለሁኝ። እዚች ጋር እንደዚህ አመጣትና እቆርጣት አለሁኝ በዚህ ጋር። በጣም ራት ወጣ። ምክንያቱም ሴት ስናጥበው ምናምን ይሄ ጥጥ ስለሌለውም ጥጥም ቢኖረው ችግር የሌለውም። በጋ ማጠብ ትችላላችሁ። ክሩዛው እየጠበቀ ነው የሚሄደው። ይሄኛውንም በዚችኛዋ ጋር እንደዚህ አሳልፋትና ጋ እጅጋ በደንብ ከመጣዋት በኋላ እቁርጣት አለሁኝ። እነዚህ ክሮች ለኔ በጣም ዋጋ አላቸው። ብዙ ነገር ነው የምጠቀምባቸው። ና ሰብስቤ ነው ማስቀምጠው። ሰው እንደዚህ ጨረስን ማለት ነው። እጅግ በጣም ነው የምታምረው። ዛሬ በጣም ይቅርታ፣ መብራቴ ምን እንደሆነ አይታወቅም። ጭልም ብርት ይልብኛል። እንደዚህ ቁልጽ አድርጌ ላሳያችሁ መሰለኝ። እንደዚህ አድርገን የምንጨርሰው ከዛ የቁልፍ ማስገቢያ ብረታችንን ይሄንን ማለት ነው። የሌላም አይነት መጠቀም ትችላላችሁ። እንደዚህ ተሽከርክሮ ቁልፍ የሚያስገባል አይደለ? እዚች ጋ አድርገን የቁልፍ ማስገቢያችንን ማድረግ እንችላለን። ይሄኛው ግን ሞር ፕራክቲስ ነው። ከፈለጋችሁ በዚህኛው ብትጠቀሙት እላለሁኝ። በቀላሉ የምታገኙት ከሆነ ኢትዮጵያ ላይ መርካቶ አካባቢ እንደሚሸጥ ልጆች ጠይቅ ያለሁኝ በዛ ተደርጎ ይሸጣል። እሱን በዚችኛ ዋጋ እንደዚህ አድርገን ቁልፍ ማስያዣ ሰራል ማለት ነው። ከዛ ቁልፎቻችንን እዚህ ውስጥ እናስገባለን። እንደዚች ከፈለጋችሁ ቦርሳ ላይ፣ የልጆች ቦርሳ ላይ፣ ባግ ደግሞ የምትወዱ ከሆነ ሳምር ላይ ምናምን ይቺን አድርጋችሁ ማዘነት ትችላላችሁ ቦርሳችሁን። እርግጠኛ ነኝ በጣም እንደወደዳችኋት። ስራዋ ደግሞ በጣም ቀላለች እንዳሳየኋችሁ። ትንሽ መብራት አስቸግሮኝ ነበረ ዛሬ ይቅርታ አድርጉ። ለምን እንደሆነ አላቅም። መስኮት ከፍቴ ስለነበረ አንዴ ላይቱ ይገባል ይወጣል፣ መብራቱ ጋር ተቃሽቶብኝ ነበረ። ያስቸገራችሁ ቦታ ካለ አብራራለሁ፣ በዚህ አጋጣሚ ኮመንት ላይ አሳውቁኝ። ግን በጣም ቆንጅዬ ነች፣ ታምራለች። በጣም ነው የወደድኳት እኔ። ብቻዋንም ሰርታችሁ ሳትሰፉ ልብስ ላይ እንደ ካርዲጋን ወይም ቦርሳ ላይ እየሰፋችሁ እንደ ጌጥ መጠቀም ትችላላችሁ። በተለያየ ወቅትም በከለሩ እየሰራችሁት እንደ ስጦታ ለወዳጅ ለዘመድ መስጠት ትችላላችሁ። ክሪስማስ ወቅት እየመጣ ስለሆነ በክሪስማስ ከለር መሀሏን ቀይ ዳርዳሩን አረንጓዴ ወይንም ቀይ በአረንጓዴ እያደረጋችሁ የክሪስማስ ወቅት ከለሮችን ታቋችኋላችሁ። እነሱን እንደዚህ እያደረጋችሁ መስጠት ትችላላችሁ። ከወደዳችሁት ላይክ አድርጉልን። እጅ ስራ ለሚሰሩ ሰዎችም ሼር አድርጉላቸው በቤት ውስጥም ሆነው እጅ ስራ እየሰሩ አንዳንድ ጊዜ አይዲያ ይጠፋል አይደለ? ምን ሰርቼ ሊሸጥልኝ ይችላል ምናምን የሚሉ ሰዎች ለእነሱም ሼር አድርጉላቸው። እንደ አይዲያ ሊሆናቸውና የገቢ ምንጫቸው ሊሆን ስለሚችል ማን ያውቃል አይደለ? ስለዚህ ሼር አድርጉት። ቪዲዮን ላይክ አድርጉልን። አስተያየት ካላችሁ ኮመንት መስጫው ላይ አስቀምጡልን። ሀሙስ በሌላ ቪዲዮ እንጠብቃችኋለን። እግዚአብሔር የዛ ሰው ይበለን። ባላችሁበት ሰላም ጤና ፍቅር እመኝላችኋለሁ።